ማክሰኞ የሚጸለይ ውዳሴ አምላክ። በስመ አብ ወወልድ መንፈስ ቅዱስ አዶ አምላክ አሚን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስማምነን የቄሳርም ኤጲስቆጶስ ባስሌዎስ የደረሰው የልመናና የምልጃ ጸሎትንም ያለበትን ዘወትር ሊጸልይ የሚገባ ውዳሴ አምላክ በሚገባ መጻሕፍትም እግዚአብሔር አጋዥነትም እንጀምራለን። ለአባታችን ለባስሌዎስ ጸሎትም ይጠብቀን ረድኤቱም አይለየና። ምን ይደረግልን? አምላኬ ሆይ ስውር የሰራሁትን ኃጢአቴን ሁሉ አንተ ታውቀዋለህ። እኩለ ሌሊትም ልቦናንም የምትመረምር አንተነ። ስውር የሰራሁትንም የስራዬንም ክፋትም አንተ ታውቀዋለህ። ክፉ ስራዬንም አይተህም በእኔ ለመፍረድም የማትቸኩል ከተድ ላይም የማታዋርደኛ አንተነ። በወደኩበትም ጊዜ አካሄደንም የማታዋረድ አንተነ። በጎ አድራጊ ቅርባይ ሆይ አትቸኩልም አንተስ ጉስቁልናዬን አይተህም ትታገሰኛለህ መመለሴንም እየጠበክም ትግስትህን አበዛህልኝ እኔም ከእንቅልፌ ነቅቼ ቅርታህንም ስፈልግ ወደ አንተ ገሰገስኩኝ ንሳን በሚገባ ሰው ንሳውንም እንደምትቀበለው ማውቄ ባለ ታይ ጸንቼ ወደ አንተ ገሰገስኩኝ የተናኩ ይድሃ እኔ ለምንሃለው ከወደኩበትን ታነሳይ ዘንድ ኃጢአቴንም ተተላለፍ ዘንድ ትተላለፈይ ዘንድም ንሳይንም ትቀበል ዘንድም ከማህረግም አዋርዶ ስለ ጻለይ ጠላቴ እንዳይመካብይ፣ ሳት ነፍግም ሳት ሳሳም የምትሰጥም በጎ አሳቢ ቸር ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ወይ አንተ በታመነው ቃለ በክብር ወንጌልህም እሹ ታገኛላችሁ ለምኑ ይሰጣችሁማል ደጅም ምቱ ይከፈተላችሁማል ብለ ተናግረሃልና ማቴዎስ ስድስት ከቁጥር ስድስት አቤቱ ችግረኛ ድሃ የመሆንን እውነተኛ ነገር እህናለኝ ታይን ተቀበለ በቃልህም ጸንቼ ኃጢአቴን አምኜ በማልድ ህ አለው እንሆ በፊት ቁም ያለው ጌታዬ ኢየሱስ ክርስቶስ ወይ አለኝታዬ፣ ቁርጥህም እንደማታሳፍረኝ እለምንሃለው በደካማነት የራርተህ ማጥያቴንም ይቅር ትለይ ዘንድም ፊትህንም ከእኔ እንዳትመልስ ጾለቴንም አፍራ እንዳትመለስ ያን ጊዜም አንተን ለማመስገንም ለመለመን የማልበቃ ሀጣን በደለኛ እሆናለው። ያደፍኩኝ የረከስኩኝ ነኝና ነገር ግን በይቅርታና በቸርነትህም ብዛት የፍጥረታትህም እርቅና ማዳንን በመውደድህም ነገሬን መመለስም ለቅሶዬንም ተቀበል ጌታዬ ፈጣሪ ሆይ የሰራሁትን ክፋቴንም የኃጢአቴንም ብዛት አይተህ እምባዬንም አታሳፍረኝ እንደ እውነተኛ ለይታም በክብር ስምህም እንደ ማመኔ ይደረግልኝ እንጂ የነጻችም የእጅህንም ሥራ የምሆን እኔ ከባሮች ወገን ነኝ እና እኔንም በክብር ምሳሌህ እና በመልክ ተፈጥር ያለው እና በጥበብም ከፈጠርካቸው ከባሮች ወገን ስለሆንኩኝ፣ ስለዚህ ደፍሬ የረከሰች አንደበቴንም ገልጬ እለምንሃለሁ ሀጣንም ይቅርትል ዘንድም ንሳውንም ትቀበለው ዘንድም ጽንዋ ስልጣንም ካሊነትም ያለሽር ጉስቋላ ድሃ የምሆነውን እኔንም በይቅርታ እንድታድነኝ በቸርነት ትታደገኝ። የበዛችን ማጥያቴንም በደሌንም ይቅርልኝ። እኔ እየተከዝኩኝ በደለኛ ነኝና። አቤቱ በምለምንህም ጊዜ ፊትህን ከኔ ከባሪ አትመልስ። አቤቱ ወደ አንተ በምለምንበት ጊዜ ቅርታህን አታረቅብኝ። የጌቶች ጌታ የንጉሶችም ንጉስ የንጉሶችም ንጉስ ሆይ ወደ አንተ የሚመላለሱትንም እርቅንም ትወዳለህና፣ የሥጋና የነፍስ ደህንነትንም ትወዳለህና ጌታ ኢየሱስ ክርስቶስ ሆይ የቀናች ሃይማኖትና እውነተኛ መመለስንም ስጠኝ። የጸራችን ንሳን ትሰጠኝ ዘንድም እለምን አለው። የሚጠሉኝ ጠላቶች የክፉ አጋንንትን በሚመጡበትም ጊዜ አድነኝ። ነፍሴን ከሥጋዬ የምትለይበትም ጊዜ ወደ አንተ አቅርበኝ፣ እንጂ ከአንተም ወደ ሌላ አሳልፈህም አትስጠይ ሁሉን የሚችል ፈጣሪ ሆይ በጠላቶቼም በእኔ አታሰናብታቸው፣ አታሰልጥናቸው ፈጣሪ ፈጣሪ ጌታ የዛዥ ቅርባዊ ሆይ የይቅርታና የቅንነት ሳጥን እግዚአብሔር ሆይ የሕይወትን የምትሰጥ በጎ ነገርን የምትወድ አንተ ነህና፣ ስለዚህ ከክፉ ጠላቶችም አድነኝ። እሳቸውንም ከመፍራትም የተነሳ ነብሴን ተንቀጠቀጠች። ጌታ ኢየሱስ ክርስቶስ ሆይ ያለ ክብር ስምና ያለ ላንተ ለዘላለም ደህንነት የለኝምና፣ አሜን በእውነት መዝሙር ስድስት አቤቱ በቁጣት ቀዝፈኝ፣ በመቅዘፍታት ገዝጸኝ። አቤቱ ደዌ ነኝና ይቀርበለኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም ፈጽማ ታወከች። አቤቱ አንተስ የምትታገስ እስከ መቼ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነት አድነኝ። በሞትም ጊዜ የሚያመሰግን የለምና፣ በሲኦልም የሚያመሰግን ማን ነው? በትካዜ ደክም ያለው ሌሊቱን ሁሉ አልጋዬን አጥበዋለው በምንጣፌም በእንባዬ ያርሰዋለው። አይኔም በሐዘን ተበላች። በጠላቶችም ሁሉ ዘንድ ማረጀው። አመፅን የምታረጉ ሁሉ ከእኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷል እና እግዚአብሔር ልመናዬን ሰማ። እግዚአብሔር ጸሎቴን ተቀበለ። ጠላቶች ሁሉ ይዩ፣ ይፈሩ፣ ይዋረዱ ወደ ኋላቸው ይመለሱ። ፈጥነውን ፈጽመው ይዋረዱ። አሚን! መዝሙር ሰላሳ ሰባት ለሰንበት መታሰቢያ ዳዊት መዝሙር። አቤቱ በማታት ቀዝፈኝ በመቅዘፍተ ሀት ገስጸኝ ፈላሶች ወግተውኛልና እጅን በእኔ ላይ ከብዶብኛልና። ከቁጣ ፊት የተነሳ ለስጋዬ ደህንነት የለውም። ከኃጢአቴ ፊት የተነሳ ለአጥንቶች ሰላም የላቸውም። ኃጢአቴ ከራስ ጠጉሬ በስቷልና እንደ ከባድ ሸክምን በላይ ከብዷልና። ከሰንፍናይ ፊት የተነሳ አጥንቶች ሸሽተው በሰበሱ እጅግ ጎንጎሰ ቆልኩ ጎበት ሁልጊዜ በትካዜ መላለሳለው። ነፍሴ ስድብን ጠግባለችና ለስጋዬ ደህንነት አጣው። ታመምሁ እጅጉም ተሰቃየው፣ ከልቤ ሀዘን የተነሳ ጨዋለው። አቤቱ ፍቃዴ ሁሉ በፊት ነው፣ ጮህቴም ካንታ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወኝ፣ አይኖች ብርሃን ፈዘዙብኝ። ወዳጆቼም ባልንጀሎቼም ባላጋራ ሆነው ከበው ደበደቡ፣ ዘመዶቼ ተስፋ ቆርጠው ተለዩ። ነፍሴ የሚሿትን በረቱብኝ፣ መከራዬን የሚፈልጉ ከንቱን ተናገሩ። ሁልጊዜ የሚያጣፉ ዘንድን በሽንከ ላይ ይማከራሉ። እኔ ግን እንደማይሰማ ደንቆሮ አፉ እንደማይከፍት ዲዳ ሆንኩኝ። እንደማይሰማ ሰው አፉ መናገር እንደማይችል ሰው ሆንኩኝ። አቤቱ አንተን ታምኛለውና፣ አቤቱ አምላኪ አንተስማኝ ስማኝ። የጠላት መዘባበቻ አታድርገኝ ብያለውና እግሬ ቢሰናከል በእኔ ላይ ብዙ ነገርን እኔ ይናገራሉ። እኔ ሲገርፉኝ ዘንድ አቆዩኝ። ቁስል የውል ጊዜ በፊት ነው። በደሌ እናገራለሁ፣ ስለ ኃጢአቴ ተግዛለሁ። ጠላቶች የህያዋናቸው ብረታቱብኛል፣ አመፅም የሚጦሉኝ ሁሉ ብዙ፣ በበጎ ፈንታም ክፉን የሚመልሱልኝ ጽድቅህን ስለተከተልኩ ገስሱኛል። እንደ እርኩስም በድን ወንድማቸውን ጣሉ። አቤቱ አንታ ተጣለኝ፣ አምላኬ ከኔ ያትራቅ። አቤቱ የመዳንቲ አምላኮ እኔን ለመርዳትን ፍጠን። አሜን። ትንቢተ ኢሳይያስ ምዕራፍ ሀምሳ ሶስት ጌታ ሆይ ነገራችን ማን ይነግረናል? የእግዚአብሔርን ክንድም ለማን ተገልጧል? ነገራችን በፊቱ እንደ ሕጻንም በደረቀ መሬትም እንዳለ ሳር ሆነ። መልክም ውበትም የለውም፣ እንዋየ ነው፣ ደምግባት የለውም፣ ውበትም የለውም። መልኩም የተናቀ ከሰው ልጆችም ሁሉ የተዋረደ የተገፋ ሰው መከራውም የተቀበለ ነው። ፊቱንም በመልሷልና አቃለሉት፣ አላከበሩትምም እርሱ ግን በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸከመ፣ ስለ እኛም ታመመ። እኛንም እንደ ታመምንም እንደ ተገረፍንም ቆጠረው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችን ታመመ። የሰላማችንን ተግሣጽም በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎችም ተቅበዝባዥ ተቅበዘበዝን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። እርሱ ግን በመከራ ጊዜ አፉንም አልከፈተም። እንደ በግም ወደ መታረድ ተነዳ። የበግ ጠቦትን በሸላቾች ፊትም ዝም እንደሚልም እንዲሁም አፉንም አልከፈተም። በውርደቱም ፍርድም ተወገደ። ሕይወቱም ከምድር ተወግዷልና ልደቱን ማን ይነግረናል? ስለ ሕዝቡ ኃጢአት ስለማን ለሞትም ደረሰ። ክፉዎችም ስለመቃብር ባለጸጎችም ስለ ሞትም እሰጥ አለው። ኃጢአትንም አላደረገም ከአፉ ሐሰትም አልተናገረምና እግዚአብሔር ግርፋቱን ያነጻው ዘንድ ፈቀደ። ስለ ኃጢአታችን መስዋዕትን ብታቀርብም ሰውነታችን ረዥም እድሜም ያለው ዘንድ ታያለች። እግዚአብሔር ከሰውነት ሕማምንም የአረግ ዘንድም ይወዳል። ብርሃኑን ያሳየዋል። የጥበብም ይለየዋል። ለጻድቅና ለበጎ ነገርም የሚገዛ ጽድቅን ያጸድቀዋል። የብዙዎችን ማጥያትም እርሱ ይደመስሳል። ስለዚህም በእርሱ ብዙም ብዙዎችም ይወርሳሉ። ከሀያላን ጋር መርኮን ይካፈላል። ነፍሱንም ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጠረ አልፋን ተቆጥሯልና እርሱ ግን የብዙዎችንም ኃጢያት ተሸከመ፣ ስለኃጢአታችንን ተሰጠ። አሚን አሜን አባታችን ሆይ በሰማይ የምትኖር፣ ስምህ ቀደስ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። የእመቤታችን ቅድስት ድንግል ማርያም በመላገበ ቅዱስ ገብርኤል ሰላምታ ሰላምሻለን

የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብርክት ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ይቅርታ ምሕረትን ለምኝ ኃጢአታችንን ያሰረይልን ዘንድ ለዘለ ዓለሙ አሜን፣ አሜን። በእውነት ይሁን ይደረግልን።